ማርያምን አዩት እና እንትን ላይ ገብቶ ዲስሚንስ ዲስሚን ምናምን የሚባል ገስት ጋር ገስት ላይ የሚጫወት ያጫወታቸው ነበረ። ከተባለ አረብ ነው። እዛ ቀን ነው የመጣልሽ። በቃ እዛ ቀን ማርያምን አያውቀኝ አላውቀውም። እዛ ጊዜ መጥፎ ላደረገኝ አምስት መቶ ሰጠኝ ነው፣ አምስት መቶ አልኩት ነው